አሰላሙ አሌይኩም ወራህመቱ ላይ በረካቱ። ሰላም ሰላም፣ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ብዝት ይበልልኝ። ዛሬ እንግዲህ ሳይድ ካያችሁት ቪዲዮ ለቋል ማለት ነው። እሱንም በሰላም በኩል ምንም አይነት ተጠያቂ መሆን እንደማይፈልግም መሆንም እንደሌለበትም ጭምር ነው ማለት ነው ያብራረው። እንደዚህ አይነት ነገር እንዲፈጠር እንዳልፈለገ፣ በባህር እንድትሄድ እንደማይፈልግ የሆነ ነገር ብትሆን ኃላፊነቱን እንደማይወስድ እሱ አሁን ከራሱን ነፃ በጣም ለማድረግ እየሞከረ ነው ማለት ነው። እዚህ ጋ ምንድን ነው እንደምትሄድ በባህር እንደምትሄድ በአቅንሮ እኔ እንትን እላለሁ። ፓስፖርቷን እሰጣት ነበር ግን ብለው ነበረ። በባህር ሄዳለሁ ፓስፖርትን ካሰጣኝ ብለው ነበረ ማለት ነው። ግን አሁን እሱ እዚህ ጋ በቃ ራሱን ምንም እንትን ራሱን ነጻ ለማድረግ እየሞከረ ነው ማለት ነው። እና እስኪ በመጀመሪያ የሳይድን ቪዲዮ በትንሹ ላሳያችሁ ማለት ነው፣ ምን እንዳለ ያላያችሁ ካላችሁም እንድታዩት ማለት ነው። ራሴ ስጠፋ ሳስቦ ነበረ። አልሀምድላህ ለምን ብዙ ሰዎች ያፈንኳት ወይም ያገትኳት ስለ ይመስላቸው በራሷን የጠፋችው እኔ ያው አንድ ሁለት ሶስት ቀን ምናምን ፓስፖርቷን ስከለክላት ልጅቷን ደብቃት ከሆነ መታ ልጅቷን በቃቸኋት እና ፓስፖርት ስጥ ወደ ሀገር ሄድ ብላ የሆነ ነገር ትናገራለች ብዬ ነበር ያሰብኩት። እና ስድቡ እየሰደበች ነው። እሱ ቀስ ብሎ እንትን ይላል። ችግር የለውም ቀስ ብለን እንነጋገራለን። ለስድቡ ሲሆን ዋናው አንቺ ሰላም መሆንች ነው። በኋላ ታግታ የሆነ ነገር ብትሆን ሰሄድ አደረገኝ ሰሄድ እንደዚህ አስደረገኝ ልት ነው ሀሳቧ። ስለዚህ አሁንም አስቸኳይ ቪዲዮ ስሰራ የመጣሁት ለሰላም ቪዲዮን የቀረጸችው አደን ከተማ ላይ ባህር ዳርቻ አካባቢ ሆና ነው። ቦታውን አውቋለሁ ማለት ነው የቀረጸችው እና በሰዓቱ ሰዎች ልክ ነበር። ያው ግን ቀርጻ ምናልባት ቆይታ ምናምን ኤዲት አድጋም ልለቀም ትችላለች። በፊትም ቀርጻም ከተንቀሳቀሰች በኋላም ልትለቅ ትችላለች እና ሰላም፣ ይህንን ቪዲዮ ላንቺ ነው የምታዩ ከሆነ ልልሽ የምፈልገው በባህር መሄዱ እንደምታስቢው አንችም አደጋም አለው። አንዳንድ እድለኛ ሰው ብቻ ነው እንትን የሚለው ቀኑ የደረሰ ሰው አያልፍም። ባህር ከባድ ነው። ስለዚህ እኔ እልልሽ የፈለግኩት ነይና፣ ወይም እዛው ያለሽበት በባህር ጉዞዎች እንስሳት ጀምሪ። በፊት ስልክ ሽም ዝግ ነው እያወራሽኝም አይደለም አይደለም እኔ፣ ሱመያ ራሱ ጠፍታብኛለች አታወራኝ ብላለች። የሆነ ነገር ብቸገሪ እኮ እንደዚህ ሆኛለሁ እንዲህ ልሄድ ነው ብለሽ ብትናገሪ፣ ያለሽበት ብትናገሪ፣ ምናልባት ሱመያ ራሱ ወታ ቪዲዮ ብሰራ እኛም የሆነ ነገር እናስተካክል ነበረ። ግን አሁን ለማለት የፈለግኩ በአጠቃላይ ፓስፖርትሽን ልስጥሽ፣ እኔ ሰጥሻለሁ ፓስፖርትሽን እንድትናገሪ ነበር። ይህን ያልጨክነሽ ምንም ነገር ሳትናገሪ የሄድሽው ምናልባት ደጋግመሽ ወይት ሳይድ ግን ማለት ከዚህ በላይ እንዴት እንድትለምን ፈልጋ ነበር። እኔ እንደውም እኮ የሚሰሩት ቪዲዮ ሁላ ውሸት እስከሚመስል ድረስ ማለት ነው። እንዴ እዛ ጋ ፖሊስ አምጥተህባት እንደገና ከሙስጠፋ ጋር ከሀዋ ጋር ፓስፖርቴን ስጠኝ ብላ በጣም ነው የለመነችው። ሊሄድ ነው። ማለት እዚህ ጋ አሁን አንተ ይሄን ህጻን ልጅ ራሱ ሊያስበው የሚችል ነገር ነው አይደለ? እዛ ጋ ሰላም የምንለይ ሌላ ህይወት የላትም አይደል? ህይወቷ ኢትዮጵያ ውስጥ ነው። ሌላ ህይወት ያለ ምሳሌ ወይኔ አገሩን የማቀ ወይ ደግሞ ሌላ በደንብ አገሩን የሚያውቀው አገሩ ላይ የኖረ ሰው ቢሆን ምናልባት ትቆያለች ይባላል። ሰላም እዛ ጋ ሰና ውስጥ ምንም የምታደርገው ነገር የላት። ሌላ ሁለተኛ ህይወት የላትም። ሊሄደችው ለእኔ ጉዳይ ነበረ። ካልሆነላት ደግሞ ተሮ ብላ እንደምትመለስ ታቃለክ? ማለት ማን ራስክን እየሸወድክ ነው? ወይስ ሰው እንዲያዝንልክ ነው? ማለት እኔ አሁን ያንተ አስተሳሰብ እየገባኝ አይደለም። ማለት እኔ እንጃ እኔ እኔ አላውቅም ምን ምን እያሰብክ ነው? በዛ ላይ ደግሞ ባህር ዳርቻ ምናምን አደራህን፣ ደግሞ ሰላምን ፍለጋ ነው ብለክ እንደለመርከው ያችን ቦታ ሂደክ እንዳቀርጽብን እዚህ ቦታ መጥቼ ነበር አጣዋት እንዳትል ባክን ሳይድ እንደ ሲፈጠር በጣም ደጋግማ ደጋግማ ነው አምጣ ፓስፖርት የሚያለች እዚጋ ፓስፖርቷን አንተ መስጠት ብትፈልግ ከዛ በላይ ምንን? ማለት ጫማህን መላስ እኮ ነው የቀራት። ከዛ በላይ እንዴትና እንድት ለምንፈልገ ምን አይነት ልመና ፈልገ ነው አንተ ፈጣሪና፣ በጣም ለመነች እኮ በጣም ነው የለመነች። ከዛ በላይ እንዴት ታደርገ እኔ ራሱ ወጥቼ ልጆች ነው የምፈልገው። ና ኔጋ ያለን ጉዳይ ኔጋ ጨርስ። ፓስፖርቱ አንስጣት አላልኩ መጀመሪያ? አሁን እኮ የምትፈልገው ስለተሳካለ ደስ ሊል ይገባል። እዚህ ጋር ደግሞ ምን አለ? ያፈንኳት መስሏችሁ አፈነኝ ብላ ወይ ደግሞ ሌላ ነገር ማለት አንተ ሰላም የያዘችበት ነገር አለ፣ የምትፈረው ነገር አለ። ገዛ ነው እዛ ድረስ ልትበቀላት የሄድከው። እዚህ ኢትዮጵያ አቅቶክ ነው እዛ ድረስ የመን ድረስ ሩጠ የሄድከው። ማለት እንድትሞት ስለምፈልግ ነው ወይ ደግሞ በባህር ሂዳ፣ አሁን እኮ በባህር ሄዳ እንድትሞት ትፈልጋለህ ማለት ነው። አንተ በቃ እዚህ ጋር ሰላም የሆነ ነገር ዛባሃለች ማለት ነው። መቼም እሷም እንዳዩ የራቁት ቪዲዮ ትዝባሃለች ብዬ አላስብም ማለት እሷም እንደዚህ አይነት የዘቀጠ ባህር የላትም። ግን እኔ እኔ እኔ ምናልባት ጥፋተኛ ስለሆነች ወይም ከልጅቷ ጋር ነች ወይም እኔም ደግሞ እስካሁን ድረስ እዚህም የቆየሁት ሰላምም ልጅቷን ከደበቀችበት አውጥታ ወይ የዲኤንኤ ምርመራ እየመረመረች ነው ወይም ደግሞ ሌላ ስራ እየሰራች ነው በሚል ነው። ራሷን ድምጿን አጥፍታ እየጨረሰች ነው። ሱመያም ደግሞ ዩቱብ ላይ ወጥታ ስታወራ እያስመሰለች ስትዋሽ እየተገናኙ እየተነጋገሩ ልልሽ የፈለኩ በአጠቃላይ ፓስፖርትሽን እንድትወስጂ በባህር ከምትሄጂ ፓስፖርትሽን እዛው ያለሽበት ከተማ ላይ እኔ በመኪና በአስቸኳይ በ24 ሰዓት ዘ የሚደርሱ መኪናዎች፣ ለምሳሌ አሁን ወጣ በል ያለሽበት ስልክሽን አንቺ ፍቃደኛ ሆኝና ንገርኝ ወይ ደውዪልኝ፣ ወይ በሪከርድ አስቀምጪልኝ ፓስፖርትሽን እልክልሻለሁ። 24 ሰዓት ባለሞላ ጊዜ ውስጥ አንቺ ጋር ይደርሳል። ለምሳሌ አሁን የሚወጣ መኪና ለሊቱን በሙሉ እየተጓዘ ሄድና ጠዋት ላይ ይደርሳል። ወይም ደግሞ ጠዋት የሚነሳ መኪና ማታ አምስት ሰዓት ስድስት ሰዓት ላይ ይደርሳል፣ ቀኑን ሙሉ ተጉዞ ማለት ነው። ስለዚህ በአስቸኳይ ፓስፖርትሽን እልክልሻለሁ በሹፌሮች እና ፓስፖርትሽን ውሰጂ። ፓስፖርቱን አሳበሽ በባህር ሄደሽ ሌላ ነገር ችግር እንዲፈጠርብሽ አልፈልግም። እኔ ፓስፖርትሽን ጥለሽ የትማት ጂ ባለው ነገር ታግዥኛለሽ ብዬ ነበር ያሰብኩት። አንድ ወይ ሱመያ አንቺን ብላ መታ ሱመያ እናገኛታለሁ፣ ሁለት ወይም ልጅቷን ልፈልጋት የመጣውበትን ጉዳይ እንድጨርስ ታደርግኛለሽ ብዬ ነበረ። አንቺ ምንም አላቅማልሽ። እንግዲህ አንድ ሴጣናለች፣ የሀጅ ሚስት ለሱመያ የተናገረችው እሷነች ምናልባት ይህንን ወሬ ይፈጥራል። ለሱም እየተናገረችው ሰይድ ወንድ ልጅ ከሌላ ሴት አለው ምናም ነገር ብላ ያወራችው እሷ ናት። ስለዚህ ምናልባት እሷም ታውቃታለች። ልዩ ያለችበትን ቦታ ስለምታውቅ እሷንም እንዴት አድርጌ እንደማስነግራት እኔ የማውቀው እሷንም ባሏንም ጨምርም ማለት ነው። ጠይቃቸውና ሁለቱንም በጸባይ ጠይቃቸው። ለሚካሉ በጉልበት የሚያስፈልገውም ነገር አድርጋለሁ ማለት ነው። ይህን ሁላ ጊዜ ቆያለው ብዬ አላሰብኩ እና በዚህ መልኩ ዛሬ ነገር ከተደበቀችበት ትወጣለች። የሰው ልጅ ቢደበቅ ጊዜ ሳምንቱ 15 ቀን ብትደበቀ ነው ብዬ ነው፣ ከወር በላይም እዚህ ከተማ ውስጥ ተደብቃ ከሆነ ብዬ እያፈላለኩ ድምፄን አጥፍቼ ቪዲዮም ሳልሰራ ቀርቼ አድፍጬ እየፈለግኩ ነው። እኔ ብዙ ነገር አድርጌ ብዙ ሰዎችን አሰማርቼ ብሬን አወጥቼ ጉልበቴን አወጥቼ ቀን ከለሊት አይደለም እዚህ ሰና ከተማ ላይ ከሰናው ከተማ ውጪ የምጠራጠርበት ቦታ ላይ ራሱ አሰማርቻለሁ። ምንም ሊያገኘት አልቻሉም። ያለችበት ልታወቅ አልቻለም። እኔ የምፈልገው ምንድነው፣ አንድና አንድ ነገር ብቻ ነው። ሱመያ የምትፈልገው መልስ ልጁ ተመርምሮ ውጤቱ ታውቆ የኔ ነው አይደለም የሚለውን እሷ አውቃ ከዛ በኋላ ምን አይነት ሰብነት የምታሳብ ሌላ የምታሳብ ሰብ አይኖራትም። ቢገኝ ነው ለምን የመጨረሻው ሰብአዊ ስለሆነ ነው እኔ አሁን እኮ ማለት ነው፣ እኔ ማለት ግራ የገባኝ ማንን እየሸወድክ ነው ለማለት ፈልጌ ነው ማለት። በዚሁ ተመልካች ለተመልካች ወይ ደግሞ ማለት ሰው እንዲያዝንልክ ነው ማለት። እኔ አልገባኝ ምን እንዳሰብክ ብቻ አልገባኝም። ሲፈጠር እኔ የማግኘት ሀሳብ የለህም። በመጀመሪያ ደረጃ ማለት እኔ ምክንያት እኮ ነው ምክንያትክ ነኝ እኔ። ማለት አገር ላገር ስትከተለኝ የነበረው ራሱ እኔ መስሎኝ ነው እንጂ እኔ ማለት ምክንያት ነኝ። እንደዚህ እየዞርኩ ነው እንደዚህ እየሄድኩ ነው ምናምን እያልክ ምክንያት ነኝ። ከአዩ ጋር እየሄዳችሁ አዩ እየቀረጸችክ ከዛ አዩን ደሞ አንተ ከኋላ ሆነህ እየቀረጽካት፣ እንደዛ ነው ስታጃጅለኝ የኖርከው ማለት ነው። አሁን ግን አዩ እዚሁ ነው ያለችው አልሄደችም። ማለት ምን አለ እዚህ ጋር ሰላም እንድታግዘው፣ ለምንደው ሰላም የምታግዘው እኔን እንዲያገኘኝ እኔ ልኩ ማግኘት ሀሳብ የለም። ምክንያቱም እኔ የጠየኩ ልጅቷ ልጁ መርምረውና እኔ ለአንተ አልነበርም እስከ ዛሬ ለአንተ ነው ሳይድ ናገኘኝ ምልክ ማለት ነው። እኔ ለተመልካቾቼ በጣም ክብር አለኝ። ወላ ምክንያቱም በጣም እኔ እንጃ እኔ ያላቅም ቤተሰብ ቤተሰብ ለእኔ ቤተሰብ እንደዚህ አይጨነቅ። በጣም ነው በሁሉም ነገር በጣም ነው የሚጨነቁልኝ ስሳሳት እንኳን እኔ የዩቱብ የሚለቀው ዩቱብ ላይ ማለት ነው፣ ስድብ እንኳን የለውም፣ ወላይ ምክር ነው ያለው። ሱመያ እንደዚሁ ሱመያ ያለን ፍሬ እንደዚህ አትርጊ አታድርጊ። እኔ እኔን እኔን ከምትወዱ በላይ አላ የወደዳችሁ ወላይ፣ አላ ህይወታችሁን ያቃናላችሁ፣ ከምትፈልጉት በላይ አላ ይረዝቃችሁ። እኔ ማለት እና አንተን ሳይሆን እነሱን እዚህ ጋር ወጥቼ እኔ ሳይሆን ያልኩት በተመልካች ፊት ነው፣ ቃል ገባለሁ የኔና ያንተ ቃል ገባለው፣ እንታረቃለን ሳይሆን አልኩት። ቪዲዮ አለ የማይዋሽ ነገር ነው አይደል? እኔ ቃል ገባለው፣ የኔና ያንተን ሁኔታ እንታረቃ እንታረቅ ባላቅም እንኳን ግን ማለት ሳስበው፣ ህግ ባለበት ሀገር ምን አሯሯጠኝ? ምክንያቱም ነገም ከነገ ወዲያ መገናኘታችን ስለማይቀር ህግ ባለበት ቦታ ምን አሯሯጠ ብዬ ሰይድ፣ ቃል ገባለሃለሁ በተመልካቾች ፊት። አሁን ቃሌን አላጥፍም እኔ እናንተ ነገር ባላቅም እንኳን ግን ልጆችን አሳይካለሁ። ከዛ በኋላ ምንድን አሰብኩት ከተስማማን ተገናኝተን ከተስማማ ልጆቹን በፈለገ ሰዓት መቶ ወይ በሳምንት አንድ የሆኑ በሳምንት ሁለት ያያቸው ወይ ደግሞ እንደዛ ካለዛ ደግሞ ነገሩን ለህግ ልተወው ማለት ነው። እስካሁን ዩቱብ ላይ ተጃጅለናል። በቃኝ ብዬ እኔ አስጠላኝ ሲፈጠር። ስለዚህ ነገሩን ህግ የያዘው አሁን ምንድን ነው ማድረግ ያለብኝ ጠበቃ አናግሬ? ለጠበቃ ነገር ላይ ልጆችን ምንድነው ማድረግ ያለብኝ፣ ለማን ነው የሚፈረደው የሚለው እምቢ ምናምን ቢል ማለት ነው። በዛ በኩል ነበር እኔ ሰይድን ላገኘው ያሰብኩት። ሰይድ ግን እዚህ ጋር ሌላ ታሪክ አመጣ። ለምን እኔ ማግኘት ስለማይፈልግ እኔ ጋር መገናኘት ስለማይፈልግ እንዲህ። ሰይድ አንተ እኮ ማንነትህ ራሱ ማለት አንተ ማለት እኮ አንተ አብዲ ጋር ቁጭ ብለህ እኔ አዩን ብሞት ብታነቅ አልፈታም፣ ሱመያን አልፈልጋትም ሲፈጠር ልጆችን እስከመወስደ በጣም የሚያውቁ ሰዎች እኮ ብሎኛል። ሱመያ አንችን ሳይሆን የሚፈልገው ልጆቹን ነው የሚፈልገው። እኔ ሱመያን ባገኛት ልጆቹን ተቀብያት አስለቅሳታለሁ እያልክ የምታወራ ነው። ያንን ነገር በኦሮምኛ አብድ ጋር አወራኸው ለምን? ወይ ለእኔ የሚነግራት የለም ወይም አሰማም ብለህ ማለት ነው። በአማርኛ ላይ ደግሞ መተክ ልክ በቃ እንዳዘነ የለም በቃ የእውነት ሰው እንዲያዝን ልዊ ተጎድቷ ምናምን ሰው እንዲልክ ፎቶአችንን እዘክ ምናምን ያዝን ይሄት ምናምን ማለት ለራስክ ብለክ ነው ለሰው ብለክ? ሰው እኮ አሁን ዛሬ ያይካል። ዛሬ ዛሬ ቢያዝንልክ ወይ ደግሞ ዛሬ ውይ እንደዚህ ብልክ ነው። አለይ አላህ ያይካል እኮ የልብህን፣ የልባችን፣ የሁላችንም ልብ አንድ አላህ ነው የሚያውቀው። ስለዚህ አንተ የእውነት ልጆች ናቸው ያብራ ያብራከ ክፋዮች ናቸው። ለእነሱ ብለ ብታለቅስ ምን ትሆናለህ? ለነሱ ብለ የእውነት አሁን አሁን አንተ ብሬን ጨረስኩ ብሬን እንዲሆንኩ ብሬን እንዲሆን ለአዩ እንኳን ገና ማለት ምንም እንትላላ ስንት ገንዘብ ጨርሰይ ለስንትና ስንት ወጪ ጨርሰይ ለንዱ ለልጆች ብትከተላቸውና ብትጨርስ ይሄን ያክል እያሯሯጠችኝ እዛ ይሄድች እዛ እየሄድኩኝ ብሬን አስጨረሰችኝ ስትለኝ ስትለኝ ኖረክ እሺ ለአንቺ ራሱ እኮ ብልክልሽ እዛ የምመጣበትን ብር የሆነ ነገር ያደረግልሻል ስትለኝ ኑረክ። አሁን የመጨረሻ ምንድን ነው የምትፈልጊው? ደክሞኛ ስትለኝ ይህን እናድርግ ስለ ይህንንማ፣ አላረግም የሆነ ነገር መፍጠር አለብኝ። ለምን እውነት እንደሆነ ገባ። ምክንያቱም አሁን ላይ ለአንተ አለም ሳይድና ብልክ ትመጣ ነበረ ወይ ደግሞ ሳይድ እንደዚህ አድርግ ብልህ አይ፣ እኔን ስለሆነ ግን በተመልካች ፊት ቃል ስለገባው ቃሌን እንደማላጥፍ በደንብ ጠንቅቀ ስለምታቅ የሆነ ነገር ማድረግ አለብክ ለምን እንትን እንዳትል እንዳንገናኝ ማለት ነው ለምን እኔ ማግኘት አፈልግም ሲፈጥ ሁሉ የምሰረው ነገር ዝም ብሎ ነው ልጅቷን ልክ ሰላም እንደጠለፈቻት አሁን ሰላም ልክ እሷን ያስኳት እኮ ሱመያ እንድትመጣ ነው እኔ እኔ እዛ እንድመጣ ነው እንደ ፍላጎትክ ወይስ እዛ ማግኘት ነው የምትፈልገው እዛ ነው። እዛ ለምን ብዙ ጊዜ በነገራችን ላይ እዛ ሀገር ልጅ ለአባት ነው፣ ብዙ ጊዜ ለአባቶች ነው የሚፈረደው ማለት ነው። ወይ እንደዛ አስበህ ነው፣ ወይ ልጆቹን እንደወስድ ነው፣ ወይ ደግሞ እዛ እዛው ሆነክ ልጆቹን እንዳላስወ- እዛ ያለ አባት ፍቃድ ልጆች እዛችሁ መውጣት አትችሉ፣ ማሳገድ ይችላል ማለት ነው። ወይ ደግሞ ልጆችን እጄ ስመጣ ስከሰና ውስጥ ላይ ልጆችን እጄ እንዳልወጣ አመልክተህ እንትን ልትለኝ ነው ማለት ሀሳብ ከአሁን ሳስበው እንደዛ ነው። ሰና ላይ ማለት ሱመያ እሷን ብላ እንድትመጣ ነው ያልከው። ማንም ብላ ሰላምን ብላ ሰላም ፓስፖርቷን ስትቀበላት እኔ ወይ እኔ ሰላም ለኔ ብላ እንዲሆነች ብዬ ልጆች ልጅን ከፍን ከፍ እያልኩ ስመጣ እዛ ጋር ጠብቀን እንሰራለን። የምን ልታረግ የልጆቹን ፓስፖርት ቀንተ ምን ብለ ምን ብለ ለምን ልጆችን ጥቂትን ቦታ እንደማልሄድ ስለምታቅ እዛ ላይ እንደፈለግክ ልታረግ ማለት ነው። ኢትዮጵያ ላይ እንገናኝ ብዬሽ እዛ ሄደክ እንደዚህ አይነት ችግር አፈጥርም ነበር። አሁን ደግሞ የእውነት የሰላምን ፓስፖርት መስጠት ብትፈልግ ኑሮ ምን ታደርጋለህ? ይሄው ሰላም፣ ሹፌሩ ቢያንስ እንኳን ማለት መቅረጽ ምናምን ባትችል ማለት የሹፌሩን ቁጥር ይኸው ቁጥሩ የሚወስዱ ሹፌሮች አሉ። በደንብ ሰው እንደምታቃቃሉ እዚህ ጋር ወጥተ ደግሞ ሰው የሹፌ ፓስፖርት ለሰው አልሰጥም ስለማላምናቸው ምናምን እንዳትለምን። የሰው ፓስፖርትም ትልክ ነበረ በፊት። ብዙ ነገር ስለማቅ እንዳታወራ ብዬ ነው። አሁን ይህን ማወራው ማለት ነው አደል፣ ፓስፖርት በሚሰራበት ሰዓት ከአደን ከሰና ወደ አደን ፓስፖርት ትልክ ነበረ። ስለዚህ ማድረግ ትችላለህ። እንኳን ድንገት ባታየቶ የሚቀበላቸው ሰው የለም ብትል፣ የራሱ ሰው አለ። ለዛ ሰው ካልተደወለልክ ተደውሎልክ ከሌለኝ ብለው ካልሰጡ ካልተቀበሉ፣ ለዚህ ቁጥር ከሌ ከሌ ነው። ለዚህ ልጅ ደውለህለት ለእሱ ስጠው ማለት ትችላለህ። ለ ለሹፌሩ የጓደኛን ቁጥር መስጠት ትችላለህ። ጓደኞች አሉ፣ ከሳ እንትን ውስጥ አደን ውስጥ አሁን። እዚህ ጋር እኔ እንድትጎጃ አልፈልግም። ቢያንስ በ24 ሰዓት ሹፌሮች እንዲደርሳሉ እንዲደርሳሉ ለምን አትልከውም ቀድመክ? ማለት ደውላልክ እዚህ ነኝ እዚህ አምጣ፣ እንድትልፈልገ ነው። አንተ ቆይ ችግር ከሰላም ነው ወይስ ችግር ከኔ ነው? እኔ እኮ ግራ ገባኝ። ሰላም ናት እንደ ልጁ ናት እንደ አንተ። እኮ አሁን እያሳደድክ ያለው ሰላምን እንጂ ሌላ እኮ ምንም እየፈለግክ አይደለም። ምክንያቱም አንተ የእውነት ብትፈልግ ኑሮ ከዚህ ወጥቼ እዚህ ገብቼ መንገዱንም ጉድጓዱንም ትቀርጽ ነበር። ግን አይደለም በመኪና ላይ እንድትያርገ አየው እየፈለኩ ዋልኳልክ በቃ እንድናምንክ ፈለግክ ማለት ነው። በቃ ሳይድ በጣም እየፈለገ ነው እንደምቀርጽ አቃሉ ትቀርጻለሁ፣ ግን አልቀረጽክም። ልጅቷ ያንተን ልጅ እዛ አትበር አትከንፍ፣ የትም አትሄድም፣ የትም እዛው ቤቷ ናት ያለችው። ገንዘብክን ያወጣኸው እንዲደበቅልህ ነው እንጂ እየፈለግካት አይደለም። ማን ነው የምትዋሽ ግን? በቃ ሰላምን ለቀቅ አርጋት። አሁን እኮ እዚህ ጋር እኔ እንደማልመጣ ተረዳህ አይደል? ሰላምን ለቀቅ አርጋት። ከሰላም ጋር ያልጨረስከው ጉዳይ ካለክ ምንም ሚኖርክ ምን ሰላም እንተዋትና ኢትዮጵያ ላይ ናና ታነጋግራት። ቤቷን ታውቃለህ፣ ማንነቷን ታውቃለህ። እናና አናግራት። ኢትዮጵያ ውስጥ ችግራችን እዚሁ ፍቱ። ለእኔ ብላ ከመጣች በኋላ እዛ ለምን ታንገላታታለህ? እኔስ ለምን ለእኔ ብላ ሄደች ብዬ አይምሮ የለው ቀስ እንደ እኔም ማግኘት ፈልግ ከሆነ ይሄው አሁን በሰራሁት ቪዲዮ ራሱ እኮ ናኳልኩክ። ናገናኝ ካለውሽ እኮ አልኩክ ስለማፈልግ ነው እንጂ እንዴ፣ እማትፈልግ ከሆነ ሳይድ የሚያስገድድ እኮ የለም። ተታኩ አረብም አግብተህ ከሆነ በቃ አግብቻለሁ። ሲፈጠር አሁን የምትቀርጽበት ቦታ ራሱ በቃ ያስታውቃል። ወይ አማቶች ቤት ነው ወይ የራስህ ቤት ነው። አግብተህን ከሆነ በቃ አገበው ብለህ ካውራ አግብቻለሁ። እንደዚህ አይነት ህይወት በቃ አልፈልጋቸውም አልፈልጋቸውም ራሱ ማለት ቢከብድ በቃ ነገሩን አስቀይሰክ የራስክን ህይወት ለላይፍ እንትን በል በቃ እሱ የኔን ስም እየጠራክ የኔን ስም እሷ እንደዜናት እሷ እንደዜና አትበል። እንደ ውዝቢላ ምን ሸጣም ረጅም አለ ያንሳልክ የያዘ እንጂን እፍ እንደ እንዲ ሰው በስተርጅና ይጃጃላል። እንደ ብስሚላ ለማንኛውም ሰላምን ሰላም አስጣት፣ ለቀቅ አድርጋት። ሲፈጠር ቪዲዮ ከመጀመሪያ ገና እሷ ብስሚላ ብላ ሳገባ ነው አንተና አብዲ ያማን ነው እንትና ሙስጠፋ ሆናችሁ የዛታችሁባት። ልጅቷ አልቀቋም። በሰላም በሀገሯ አትምጣ። ፓስፖርቷ ለአንዱ ባለንትን ለአንዱ ባለ ምንድን ነው ስሙ? በቃ ለአንዱ ሹፌር ስጥ። ቪዲዮ መስራት አይጠበቅብን። ዩቱብ ላይ ፖስት ፎቶ ላይ ቁጥሩን አስቀምጥ። ያው ይሄ ነው፣ በዚህ ደውሉ ብለ የሰውየውን ቁጥር አስቀምጥ። ባጭሩ ማለት ነው። ወተህ እንደዚህ ነው፣ እንደዚህ ነው ማብራሪያ ማስጠት አይጠበቅም፣ ምንም አይጠበቅም። ቁጥሩን ወስደን እኛ ራሳችን እንደውላለን። በተረፈ እንግዲህ ሰላም እስካሁን ድረስ ሲፈጠር አላወራችኝም። ቪዲዮን አይተኸውን፣ አላየችሁንም፣ አላቅም። ስለዚህ ሰላም ስልኩ ከአንቺ ጋር ከሆነ ምልክልሽን፣ መልዕክት እየሰማኝ ዝም አትለኝ በፈጠረሽ በላኩልሽ ስልክ ቁጥር ደውዬ ያግዙሻል። እንኳን አንቺን እኔም ከሁለት ልጆች ጋር አንቺ እስከምትመጪ ማለት ብዙ ነገር ነግሬሻለሁ። አሁን እዚህ ላይ መዘርዘር አያስፈልግም ማለት ነው። የሚሞቱ ሰዎች ናቸው ያሉት። እውነት ለመናገር አረብ ከወደዳችሁ ወደዳችሁ፣ ናቡ አረብ ይግደላችሁ። አንዳንዴ እውነት ከአበሻ አረብ ይሻላል። በተለይ በሰው ሀገር ላይ አረብ ይውደዳችሁ። ምንም ብትሆኑ ማለት ነው፣ ጉድጓድ ውስጥ ይገባሉ አብረው ማለት ነው። ስለዚህ ደዊ በሰጠውሽ ቁጥር አንተ ከሆንክ የሆነ እየሰማህ ያለው እንግዲህ፣ ምንም አረግ አልችልም አለ። አይዲያ ይስጥክ ወይ ደግሞ ልብ ይስጥክ ስልኳን ቀምታት ከሆነ ማለት ነው። ስለዚህ ሰላምዬ፣ እኔ መጨረሻ ምክር የሚሆነው በፈጠረሽ በባህር እንዳትመጪ ነው። በተረፈ እንግዲህ ሁላችንም አላይ ጠብቀን መጨረሻችን አላ ያሳምርልን። በተረፈ ደግሞ ስሙን እያጠፍተሻል እያላችሁ ለምትፈልጉ እንደዚህ የምትፈልጉ ይመስለኝ በጣም ነው መወዳችሁ። ከእኔ በላይ ደግሞ አላህ ይወደዳችሁ። ሰላማችሁን አላህ ያብዛላችሁ። መጥፎ ነገራችሁን አላህ ያንሳላችሁ። ጥሩ ነገራችሁን አላህ ይጨምርላችሁ። ትዳር ለሌላችሁ አላህ ትዳር ይስጣችሁ። ልጅ ለሌላችሁ አላህ ልጅ በልጅ አድርጋችሁ እላችኋለሁ ማለት ነው። ወዳችኋለሁ ባይ